በባህር በር ጉዳይ የኢፌዴሪ ፕሬዚዳንት ታያዝ ቀስላሴ በህዝብ ተወካዮች ና እንዲሁ ደግሞ በፌዴሬሽን ምክር ቤቶች መክፈቻ ላይ ስለ ባህር በር ያስቀመጧቸው ነጥቦች እንዳሉ ይታወቃል እኛም ደግሞ በዜና ወጃዎቻችን ይህንኑ ጉዳይ ለእናንተ ስናደርስ ነበረ አቶ ማሩ አብዲ የህግ ባለሙያ ናቸው በዚሁ ጉዳይ ላይ ማብራሪያ ሊሰጡን ስቱዲዮችን ተገኝተዋል አቶ ማሩ እናመሰግናል እንኳን ደህና መጡ እኔም በጣም አመሰግናለሁ መልካም እንግዲህ ቀዳሚ ጥያቄያችን የምናደርገው በተለይ ደግሞ ፕሬዚዳንቱ ይታወቃል ቀጥል ቀደም ሲል እንዳልኩት ያነሱት ጉዳይ በምክር ቤቶቹ የመክፈቻ ንግግራቸው ላይና የባህር በር ጉዳይም በአጭር ጊዜ ውስጥ ዓለም አቀፍ አጀንዳ እንዲሆን አድርገናል የሚል ሀሳብ አንስተዋልና ይህ እንዴት ነው የሚታየው? የሀሳቡ ጠቅላይ ሚኒስትሩ ከገለጡ በኋላ የኢትዮጵያ ሕዝብ ገዝቶታል። የህዝብ አጀንዳ ሆኗል። በሀገር ደረጃ የህዝብ አጀንዳ ከሆነ በኋላ በሪጅኑ ላይ ያሉ ጉዳዩ የሚመለከታቸው በግልጽ ሀሳባቸው መግለጽ ችለዋል። አለም አቀፍ ነው የምንለው እንግዲህ ሀገራቶች በቁጥር ሲበራከቱ እና ጉዳዩ የሚመለከታቸው አካል በተነሳው ጉዳይ ላይ የሚሰጡትን ሀሳብ ደምረን አለም አቀፍ ሆነዋል የሚያስብል ጉዳይ ላይ እንደርሳለን። ከዛ በኋላ የሀገራት መሪዎች ሀገራት፣ አለም አቀፍ ተቋማት አሜሪካን ጨምሮ፣ ፈረንሳይን ጨምሮ፣ የአፍሪካን ህብረት ጨምሮ ጉዳዩ በሰላማዊ መንገድ ከመፈታቱ ውጪ ለጅትሜት ህጋዊ መሆኑንና ተገቢ ጥያቄ መሆኑን የኢትዮጵያን ክሁነት ከመረዳትና ከመተንተንም የመነጨ ስለሆነ የሀገራት መሪዎች ጭምርና ማኑኤል ማክሮን ጭምር በግልጽ ኢትዮጵያ ሜንሽን አድርገው የጉዳዩን ህጋዊነትና ተገቢነት ስላነሱ በዓለም መድረክ ላይ ኢትዮጵያ ያነሳችው ሀሳብ ልከኝነቱንና አግባብነቱ ስለተረጋገጠ ጉዳዩ የዓለም አቀፍ ማህበረሰብ ጉዳይ ሆናል። እንደ ሀገርም በተቋማትም ለማንሳት እንደሞከርኩት የአፍሪካ ህብረት፣ ኢጋድ፣ ሌሎች የአውሮፓ ህብረትን አካተው ለጉዳዩ ህጋዊነት የሰጡት እውቅና ሲደመር የዓለም አቀፍ እውቅናውን ተቀባይነቱንም አጀንዳ መሆኑንም ስለተረጋገጠ ምናልባት ከዚህ ጋር አቻ የሆነ ንግግር ይመስለኛል፣ ክቡር ፕሬዚዳንቱ የገለጹት። መልካም ምናልባት ኢትዮጵያን የባህር በር ባለቤት ሊያደርጉ የሚችሉ ዓለም አቀፍ ህጎች የምንላቸው የትኞቹ ናቸው? የኢትዮጵያ ጉዳይ በሁለት ተከፍሎ የሚታይ ነው የሚሆነው። ኢትዮጵያ እየጠየቀች ያለችው ወደ ባህር መውጣትን እና ራሱ ደግሞ ወደብን የምንለውን ነው። የዓለም አቀፍ ህጎች በዚህ በዓለም አቀፍ ውሃን ጋር ያለውን ትራንዚት አድርጎ በአንድ ሀገር የላንድ ሎክድ የሆነች ሀገር በሌላው ኮስታል የሆነ ሀገር ላይ ሌላው የባህር በር ባላት ሀገር ላይ ለመጠቀም የሚያስችል የተረጋገጠ በዓለም አቀፉ ህብረተሰብ የጸደቀ ዓለማት ሀገራት ተፈራርመ ያጸደቁት አለ። በነዚህ ህጎች ላይ ተመርኩዘን ስናይ የትኛውም የባህር በር የሌላቸው ሀገራት በሌሎች የባህር በር ባላቸው ሀገራት የሉዓላዊነታቸውን ሳይጥሱ በእነሱ ውስጥ አልፎ የባህር በር ማግኘት በእኩልነትና ሉዓላዊነትን ሳይጻረር የሚደረግ የሚከወን ነው ሲል በአንቀጽ 124 እስከ አንቀጽ 139 በሎ ኦፍ ሲ ላይ የባህር ህጎችን በተመለከተ በግልጽ ስለተደነገገ አንዱ በሉዓላዊት ሀገር ውስጥ አልፎ የባህር በር ማግኘትን ይደነግጋል። በሌላው ደግሞ ቬና ኮንቬንሽንን ይዞ የባህር ሀይስ የምንለው ባህር ራሱ ወንዝ አለም አቀፍ ወንዞች የአንድ ሀገር በማጠር እና በመታጠር ያለ ሀብት ሳይሆን የሁሉም ሀገር የጋራ ሀብት ስለሆነ ኢትዮጵያም የዚህ ሀብት ተካፋይ ስለሆነች እነዚህ የአለም አቀፍ ህጎች ሲደመሩ ወደ ባህር በር መውጣትንም ባህር ላይ መጠቀምንም በፍትህ ላይ እና በእኩልነት በስምምነት ላይ መርህ ባደረገ ሊጠየቅ ሊነሳ ደግሞ ኤክሰርሳይዝ ሊደረግ የሚችል ስለሆነ እነዚህ ህጎች የባህር በር የማግኘትንም ባህር ላይም የመጠቀምን የማልማትን የሚያረጋግጡ ህጎች ናቸው መልካም እንደው ምናልባት በተለያየ ጊዜም ሲገለጽ ነበረ ዲፕሎማቶችም ባለሙያዎችም እዚህ ጉዳይ ላይ በተለይ በጥልቀት የሚሰሩ ተንታኞችም ጭምር ይህ ጉዳይ የሁሉም ህዝብ ጥያቄ መሆኑን ያነሳሉና እንደው ይህን ጉዳይ ለማሳካት በልዩነት ከማን ምን አይነት ተግባራት ይጠበቃሉ? አንዱ ህዝቡ የራሱ ሚና የተወጣ ይመስለኛል። ምክንያቱም የሀሳቡን ገዥነት ተቀብሎታል፣ የሀሳቡ ባለቤት ሆኗል። የአደረጃጀት ነው የቀረው፣ ተደራጅቶ የራሱን ኤክሰርሳይዝ የሚያደርጋቸው ለምሳሌ አንዱ ጥሩ ትሬንድ ኢትዮጵያ ውስጥ ያለው የአባይ ግድብን ስንገነባ በማህበራዊ ሚዲያ የሚሆን የህዝቡ ተሳትፎ የነበረበት በአለም ሚዲያውም በደንብ የጎላ ነበረ። እንደነዚ አይነት ፕላትፎርሞች ተዘጋጅቶ የህዝቡ ሚና ይቀጥላል። አሁን እኔ ቀርቷል ቢሆን የምለው የኢትዮጵያ በዲፕሎማሲ የደረሰችበትን ውጤት ደግሞ በንግግር የሚጀምርበትን ለምሳሌ ከአፍሪካ ሕብረት የሚጠበቃል ሚዲዬት ማድረግ ጉዳዩን ማንሳት፣ ጉዳዮቻችንን ጉዳዩ የሚመለከታቸው የዓለም አቀፍ ማህበረሰብ አሉ ደግሞ ጉዳዩን በዳኝነት ለማደራደር ለመቀራረብ የሚረዱ እና የሚያግዙ ተቋማት ስላሉ እነዛ ተቋማት ጋር ጉዳዮቻችንን ማቅረብ ይጠበቅብናል። በተረፈው ደግሞ የባለሙያዎች ክውደት እስካሁን አልተፈጠረም። እኛ ጋር ያለው አሉ ከሌሎች ከምንጠይቃቸው ጎረቤቶች ሀገራቶች የሚወጣጡ የባለሙያዎች ንግግር የሚያስፈልጋለ ሰው እነዚህን ጉዳዮች በመደመር አንድ ወጥ የሆነ ቅርጽ ያለው ነው። ሌላው ደግሞ ጉዳዩ የሚመለከተውን ሀሳባችንን ወደ አርቢትሪ ሽምግልና ወደሚይዙ ሀሳቦችን ለድርድር ወደሚያቀርቡ አካላት መድረስና በዛ ክሁነትና በዛ ቅርጽ ያለው ፍሎ ያለው ምክንያቱም የባህር በር የሚገኘው ለሀገራት የጋራ ልማትና ለጋራ አብሮነት ለጋራ ሉዓላዊነት ነው። የኢትዮጵያ ጥያቄና ፍላጎት ከዚህ የተለየ ስላልሆነ ሰው የሚቀጥለው የባለሙያውም እንደ ሙያው የሚደራጅበት መንግስት ደግሞ ጥያቄዎችን ወደ አለም አቀፉ ማድረግ አቅርቦ እንደ ተቀባይነት እንዳገኘ ሁሉ ለድርድር የሚቀርብበት ከሆነት ከተዘጋጀ በአጭር ጊዜ ውስጥ የሚሳካ ይመስለኛል። በጣም እናመሰግናለን አቶ ማሩ አብዲ ስቱዲዮችን ተገኝተው ለሰጡ ሙያዊ ማብራሪያ፣ መልካም ምሽት ይሆንሏል። እኔም አመሰግናለሁ።